ከመቋቋም ቀን በፊት ምሽት ደውላ እናቷን በሰላም አውርታ እንደ ከዚህ ቀደሙ ደናደሪ ብላት እናቷን በእምባቸው ብላት፣ ኢሞ ተዘጋ። ማለዳ ግን ለእናትና ለቤተሰብ ያስደነገጠ ነገር ከዱባይ ሻርጃ ተሰማ። ማዳሟ ደውላ ልጅሽ ራሷን አጠፋች አለቻት። ማምሻውን የተሰማው እጅግ አሳዛኝ ዜና ብዙዎችን አስደንግጧል። ከሰሞኑም እያነጋገረ መጥቷል። ይኸውም ገና በሀያ ዓመት ዕድሜ መጀመሪያዎቹ የምትገኝ አንዲት ወጣት ኢትዮጵያዊት እህታችን እንደ ማንኛውም ኢትዮጵያዊ ልጅ ራሷን ሕይወት ቀይራ ለቤተሰቦቿም ለመድረስ ገና በተመረቀች ዓመታት እንኳን ሳይሞላት ወደ ዱባይ አቅንታ ነበር ለስራ ታዲያ እንግዲህ በዱባይም ያጋጠማት ነገር ምን ይሁን ምን ሳይታወቅ መሞቷ ተሰምቷል። ይህም ዜና ለወዳጅ ዘመዶቿ፣ ለቤተሰቦቿ ጆሮን ጭው የሚያደርግ ዜናም ሆኗል። ዝርዝር ስለ ጉዳዩ የተለያዩ መረጃዎች እየወጡ ይገኛሉ። ብዙዎችም የአሟሟቷ መንስኤ ምንድን ነው ሲሉ ተሰምተዋል። በሌላ በኩል ብቸኛ ልጃቸውን ዋጋ ካፍለው ያሳደጉ እናት እባካችሁ ድምፅ ሁኑኝ፣ ልጄ ላይ ምን ተፈጠረ በማለት እጅግ በመቆዘም ስሜት የልጃቸውን አስክሬን በመጠባበቅ ላይም ይገኛሉ። ጠቅለል ባለ መልኩ ከሰሞኑ እጅግ ብዙዎችን ስላነጋገረው ይህ አሟሟት ስለ ወጣት ረድኤት የተመለከቱ መረጃዎችን ሰብሰብ ያደረግናቸውን ልናካፍላችሁ ይዘን መተናል። አብራችሁን ቆዩ። እዚህ ወደ መረጃዎቻችን ከማለፋችን በፊት አንድ ምርቃትን ልመርቃችሁ። ፈጣሪ አምላክ ወጥቶ ከመቅረት በተለይ ደግሞ በስደት ላላችሁ እህት ወንድሞቼ፣ የናፈቃችሁትን ቤተሰብ ለማየት እንደጓጓችሁ በወጣችሁበት ከመቅረት ፈጣሪ አምላክ ጠብቆ ለሀገራችሁ በሰላም ያብቃችሁ፣ በማለት ቀጥታ ይዤላችሁ ወደ መጣሁት ዝርዝር መረጃዎቻችን እናልፋለን። እንግዲህ ጉዳዩ ይህ ክስተት የተሰማው ዓርብ ዕለት ያለፈው ነው እየተባለ መረጃዎቹ በተለያዩ ቦታዎች እየወጡ ነው። አሁን ደግሞ እንግዲህ እንደ አዲስ ሰኞና ማክሰኞ ነው በስፋት መረጃዎቹ ወደ ሚዲያ እየመጡ የሚገኙት ማለት ነው። እንግዲህ ያ ወጣት ረድኤት የተባለችው ግለሰብ በሀገራችን ኢትዮጵያ አዲስ አበባ ትውልድና እድገቷ እንደሆነ በቅርቡ ደግሞ ትምህርቷን ሁሉ ያው እንዳጠናቀቀች እንደተመረቀችም ነው አብሮ መረጃዎቹ የወጡት። ታዲያ እንግዲህ ቶሎም ለመቀየር በማሰብ እንዳብዛኛው ኢትዮጵያዊ ልጅ እንግዲህ የራ ሷን ህይወት ቀይራም ለቤተሰቦቿም ለመድረስ እንዲሁም ለራሷ መንቀሳቀሻ እንዲሆናት የተለያዩ ንግዶችን እንኳን በሀገሬ ከፍቼ እሰራለሁኝ፣ ለዛ ግን ገንዘብ ትንሽ ልሰብስ በማለት የራሷን ህይወት ቀይራ የእናቷንም ለማሳመር ስትል ነው እንግዲህ በተመረቀች ብዙ ጊዜ እንኳን ሳትቆይ ወደ ዱባይ ያመራችሁ ማለት ነው። ታዲያ ዱባይም እንግዲህ ትንሽ ተደብራም ችግር ውስጥ ያሳለፈችበት ጊዜም እንደነበረ በተለያዩ ቦታዎች መረጃዎቹ እየወጡ ይገኛሉ። እሷን እናቃታለን የሚሉ የተለያዩ ሰዎች እንግዲህ ዱባይ መጥታም ትንሽ መልመድ እንደከበዳት ጭምር ነግራን ነበረ። እንግዲህ ያው እንደዚህ አይነት የከፋ ነገር ውስጥ እንደገባች ግን አላወቅንም ሲሉ ነው እንግዲህ እነዚህ ግለሰቦች መረጃውን ሲያወጡ የነበረው ማለት ነው። ታዲያ እንግዲህ እቺ እህታችን አሁን ላይ መሞቷን የተሰማው መሞቷንም እንግዲህ ለቤተሰብ እንደተረዱ በተለይ ያሳደጓት ወላጅ እናቷ በዚህም ዜና እጅግ ልባቸው እንደተሰበረም ጭምር መረጃዎቹ ወጥተዋል። እንግዲህ ወላጅ እናቷ ብቻቸውን ልጃቸውን እንዳሳደጉ በብዙ ውጣ ውረድ ውስጥ ልጃቸውን እዚህ ዋጋ ከፍለው እንዳደረሱም ጭምር መረጃዎቹ ወጥተዋል። እንግዲህ ብቸኛም ልጅ እንደሆነችም ጭምር ነው መረጃዎቹ የተሰማው። የእውነት እጅግ ልብ ይሰብራል። እንግዲህ ለእናት ልጅን ማጣት በጣም ከባድ ነው። በተለይ ደግሞ እንግዲህ አንድ ብቸኛ ልጅ ደግሞ ሲሆን ያው ሀዘኑን እጅግ መራር ያደርገዋል። ከዛም በተጨማሪ ደግሞ እንግዲህ የአሟሟቷን ምክንያት በቅጡ እንኳን ሳይታወቅ መሆኑ ደግሞ እጅግ እንግዲህ ያው የሚያንገበግብ የእግር እሳት የሚያደረግ ነው። ጉዳዩን እንግዲህ ብዙ ኢትዮጵያውያኖች በዱባይም የሚገኙ እንቅስቃሴ ጀመሩት። እናትየው ቢያንስ እርማቸውን አውጥተው እንዲቀመጡ አስክሬኗን ወደ ሀገር ለማስገባት የተለያዩ ርብርቦች ተጀምረዋል። ከኢትዮጵያ ኤምባሲም ጋር የተለያዩ ነገሮች እንደተጀመሩ ነው መረጃዎቹ የተሰማው። ጉዳዩን የዱባይ ፖሊስም እንደያዘውና የተለያዩ ማጣራቶች እያደረገም እንደሆነ ተሰምቷል። እንግዲህ ይህ ዜና ለእናትየው እንዲሁም ለቤተሰቦቿ የተናገረው መሞቷ ነው፣ ቀጥታ የተሰማው። ለመሞቷ ምክንያት እራሷን ማጥፋት እንደሆነ ማዳሟ ተናግራል ለች ብለው ነው እንግዲህ መረጃዎች የወጡት። ይሁን እንጂ አንዳንዶች የሚሉት እንግዲህ ይሄ ራስ አጥፍታለች ከተባለው መረጃ ጀርባ ያለ ሌላ ነገር ይኖራል፣ ይሄ ነገር በደንብ ይጣራ፣ የእህታችን ደም እንዲሁ መፍሰስ የለበትም፣ ስለ ጉዳዩ በደንብ ማወቅ እንፈልጋለን እያሉ ብዙዎች ጥያቄም ሲያቀርቡ ነበረ። ስለ ጉዳዩ እንግዲህ የዱባይ ፖሊስ ጠቅለል ያለ ሪፖርት እንደሚያወጣና ጉዳዩን እያጣራም እንደሚገኝ ጎን ለጎን ይህንን ጉዳይ የሚከታተሉ ግለሰቦች ጠቆም አድርገው አልፈዋል ማለት ነው እንግዲህ ይሄ ክስተት ከተከሰተ በኋላ በሆስፒታልም አስክሬኗ እንደነበረ መረጃዎች እየወጡ ነው። ከዛ በኋላ ደግሞ እንግዲህ አስክሬኗን ወደ ሀገር ለማስገባትም የተለያዩ ርብርቦች ተጀምረዋል። እናትየው አሁን ድረስ እንግዲህ ለልጄ ፍትሕ እያሉም ይገኛሉ። በተለይ ደግሞ ልጃቸውን አስክሬንም ለማምጣት እንግዲህ ከተለያዩ አካላቶች ጋር ሆነው እንግዲህ እየተማጸኑም ነው። ኢትዮጵያኖችንም እርዱኝ፣ እባካችሁም ከጎን ይቁሙ በማለት ጭምር መልእክታቸውን አስተላልፏል። የእውነት የእናትየው መልእክት እጅግ ልብ የሚነካ ነው። የሆነ ፎቶ ተቀርጾ ወጥቶ ነበረ በሀዘን ቤት ብቻቸውን ጭርምት ብለው እንግዲህ ያው ተቀምጠው የነበረው ፎቶ ነው የተለቀቀው። እንግዲህ እሱንም ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። በዝርዝር እንግዲህ ስለሚኖሩት ቀጣይ ጉዳዮች አብረን ምና የምናየው ነገሮች ይሆናሉ። እንግዲህ በደፈናው ግን የዱባይ ፖሊስም ስለ ጉዳዩ በደንብ መግለጫም ይሰጣል ተብሎ ነው እየተጠበቀ የሚገኘው። ይቺ ወጣት ገና የሃያ ቤት እድሜ ገና መጀመሪያው ላይ ያለች ነች። ትልቅ ተስፋ ይዛ ሄደች ነች። በተለይ የራሷን ህይወት ቀይራ በችግር ያሳደጉትን ቤተሰቦቿንም ለመጦር ለመደገፍ ለእነሱም ለመድረስ ነበር። እንግዲህ ገና በተመረቀች በትንሽ ጊዜያት ውስጥ ወደ ዱባይ ያቀናችሁ ማለት ነው። ታዲያ እንግዲህ እነዚህ ሁሉ ሳይሆኑ ቀርቶ መሞቷ ተሰምቷል። መሞቷን ምክንያት ራስ ማጥፋት ነው የተባለው ደግሞ አንዳንዶችን እያጠያየቀም ተገኝቷል ማለት ነው። ምክንያቱም በብዙ ተስፋ የሄደች እህታችን ነች። እንዴት እንደዚህ ብለን ራሷን አጠፋች ብለን አምነን እንቀበል? ጉዳዩ በደንብ ይጣራልን እንዲሁም እንግዲህ ከእሷ ጎን ያሉ ለመሞቷ ምክንያት ሊሆኑ የሚችሉም ግለሰቦች ካሉ በዛው ይጣራልን እያሉ ብዙዎች ስለ ጉዳዩ ጠይቀዋል፣ ማለት ነው። እንግዲህ ከዚህ በኋላም ስለሚኖሩ አዳዲስ መረጃዎች አብረን የምናጋራችሁ ነገሮች ይኖሩናል ማለት ነው እንግዲህ ለሞተችው እህታችን ነፍስ ይማር ማለት እንፈልጋለን በተለይ ደግሞ እንግዲህ ያው ብቻዋን እንግዲህ ይህንን ሁሉ ዋጋ ከፍላ ያሳደገች እናት አለች ኢትዮጵያ እናቶች ከሌሎች እናቶች ይለያሉ ማለት ይቻላል ምክንያቱም በብዙ ውጣ ውረድ ውስጥ ነው እንግዲህ አንድን ልጅ ከራሳቸው እየቀነሱ ከራሳቸው እያጎደሉ ልጃቸው ምንም እንዳይጎልበት እዚህ ድረስ የሚያደርሱት ይህን ዜና ይህን መርዶ ደግሞ ለእናት መስማት በተለይ በዋጋ በብዙ ውጣውረድ በፈተና አልፋ ላሳደገች ኢትዮጵያዊት እናት ይሄ ዜና እውነት እጅግ ከባድ ነው። እንግዲህ ለእናትየው ምን ቃል እንደሚያጽናና ባናቅም ፈጣሪ አምላክ ግን እንዲያበረታቸው እንዲያጽናናቸው ከልብ ከልብ እንመኛለን። በቀጣይ ስለሚኖሩ አዳዲስ መረጃዎች ካሉም እናካፍላቸዋለን። ለዛሬ ይዘንላቸው የመጣነው መረጃ ይህ ነበረ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።